ንሚዲደራ ለቻልት ንቁ ሚዲያ ዛሬ አይደለም የጀመሩት። ይህ የበጎ አድራጎት ስራ የጤና ችግር ስላለብኝ ነው። ሰርቼ ምን ብዬ የልጅ ምንም አሟላትም አልችልም። አባቷን በህይወት የለም። በቃ ሁለታችንም ነሆን። እባካችሁ አሁንም በፈጣሪ ስም ነው የምለምናችሁ። ሰው የዘራውን ነው የሚያጭደውና እነዚህን የምታዩቸው የተለያየ ጉዳት ያለባቸው ነው። ስታዩቸው፣ ለብሰው አምረው ስታዩቸው ደህና ይመስላል፣ ቤታቸው ባዶ ነው። ከዚህ በፊትም መጥቼ አይቻችኋለሁ። ባላደራ ብንለው ችግር የለውም ማለትም ስለብቻል ማለት ነው። የተለያየ ሀገር ላይ ሰዎች ሄደው በማስተባበል እናንተን እዛ የተሰጠው ነገር በአካል እዚህ አምጥቶ እየሰጣቸው ያለበት ሁኔታ ላይ ሲያደርግ ነው። ሕፃናት፣ ሴቶች፣ አካል ጉዳተኞች እና አረጋውያን ችግር ውስጥ እንዳይወዱ በሚልም ታሳቢ በማድረግ ነው ማለት ነው። አንድም ሀገራዊ ግዴታው እየወጣ ነው። እንዲሁም ደግሞ ሃይማኖታዊ ክትት ጭምር ስለሆነ እናንተ ይሄ ሲያደርግላችሁ በደንብ አድርጋችሁ ማመስገን ለእሱ ማለት ነው መመረቅ። ቤተሰባን በምትሄዱበት ሰዓት ያላችሁበት ሁሉ እነሱን ማመስገን አለባችሁ። እሱና ከሱ ጋር የሚሰሩ ወንድሞች እህቶች፣ እዚህ ጋር ይታያሉ። ብዙ ጊዜ ደከመኝ ሰለቸኝ ሳይሉ እናንተ ደግሞ ይህ የምታገኙት ነገር ካለው በወቅቱ ነባራዊ ሁኔታ ጋር ያው ከኑሮ ውድነቱም ሊሆን ይችላል ከተለያየ ችግር እንዳትወጡ በሚል ነው ሰዎችን እያስተባበረ እንዳይቆሙም በማድረግ ብዙ ውጣ ወረድ የወረደ ነው፣ ይሄ ነገር ወደዚህ ሲያመጣላችሁ። ስለዚህ ያው በጸሎት አስባችሁ እንደማለት ጀምር ነው። እኛም ደግሞ በአስተዳደሩ ስም ወክሌ እዚህ ጋር ስናገር በጎጎ ፍቃድ ይሄ የምንፈልገውን ነገር ስለሆነ እንደ ክፍለ ከተማ እንደ ወረዳ 11ም እንደ ሴቶችና ህፃናትም ስለሆነ ከልብ ማመስከል ች ስላለበት ነው። አመሰግናለሁ። ንቁ ሚዲያ አቶ የኔነ ዛሬ አይደለም የጀመሩት ሚጀመሩት የበጎ አድራጎት ስራ እንደ መንግስትም እንደተቋምም እኛም እነሱ የሚሰሩትን በጎ አድራጎት በመልካም ጎን ወስደን እነሱን ለመደገፍ እነሱ ከተለያዩ በጎ ድበቀና ሰዎች ሰብስቦ ለእናንተ ደግሞ የተወሰነ ነገር ይደግፋቸዋል ብለው ሰብስቦ ዛሬ ብቻ አይደለም፣ በፊትም ሲያረጉ ነበር፣ በየወሩ ወደፊትም እያረጉ ነው ያሉት። እነሱን እናመሰግናለን በርቱ ለማለት የመጣ ነው። ሁለተኛ ደግሞ እናንተ በተለያዩ መንገድ መንግስትም በኛ በኩልም ድጋፍ ይደረጋል። ወረዳው ይህንን የሚያደርጉ ሰዎችን እየደገፍን በወረዳ አቅም ደግሞ ሌሎች ልበ ቀናና በጎ አድራጎት የሚያደርጉ ሰዎችን እየሰበሰብን በየበዓላቱ ድጋፍ እያደረግን ነው ያለ ነው። ይህን መንግስት በጣም ከፍ ባለ ምስጋና ያመሰግናል፣ ያስቀጥላል። ድጋፍም እንሰጣለን። እንኳን ደህና መጣችሁ። ለአቶ የነነ ጸልዩለት፣ አብራችሁ ቀጥሉ። እሳቸው ፈጣሪ ስጦት፣ ይሄን በጎ ስራዎትን ደግሞ አጠንክሮ ይቀጥሉበት። እኛም እንደ መንግስት በእኛ በኩል ማድረግ የሚገባንን ድጋፍ እናደርጋለን። እናመሰግናለን። ንቁ ሚዲያ። አቶ የነነ ዛሬ አይደለም የጀመሩት ይህን የበጎ አድራጎት ስራ እንደ መንግስትም እንደተቋምም እኛም እነሱ የሚሰሩትን በጎ አድራጎት በመልካም ጎን ወስደት እነሱን ለመደገፍ እነሱ ከተለያዩ በጎ አድራጊ ልበቀና ሰዎች ሰብስቦ ለእናንተ ደግሞ የተወሰነ ነገር ይደግፋቸዋል ብለው ሰብስቦ ዛሬ ብቻ አይደለም፣ በፊትም ሲያደርጉ ነበር። በየወሩ ወደፊትም እያደረጉ ነው ያሉት። እነሱን እናመሰግናለን። በርቱ ለማለት ነው የመጣ ነው። ሁለተኛ ደግሞ እናንተ በተለያዩ መንገድ መንግስትም በኛ በኩልም ድጋፍ ይደረጋል። ወረዳው ይሄንን የሚያደርጉ ሰዎችን እየደገፍን በወረዳ አቅም ደግሞ ሌሎች ልበ ቀናና በጎ አድራጎት የሚያደርጉ ሰዎችን እየሰበሰብን በየበዓላቱ ድጋፍ እያደረግን ያለ ነው። ይሄን መንግስት በጣም ከፍ ባለ ምዝጋና ያመሰግናል፣ ያስቀጥላል። ድጋፍም እንሰጣለን። እንኳን ዳና መጣችሁ። ለአቶ የነነ ጸልዩለት፣ አብራችሁ ቀጥሉ። እሳቸውም ፈጣሪ ስጦት፣ ይሄን በጎ ስራዎትን ደግሞ አጠንክሮ ይቀጥሉበት። እኛም እንደ መንግስት በእኛ በኩል ማድረግ የሚገባንን ድጋፍ እናደርጋለን። እናመሰግናለን። እሺ በጣም እናመሰግናለን። እግዚአብሔር ያክብርልን። እንግዲህ እናንተ ጊዜያችሁን ሰጥታችሁ እዚህ ቦታ ላይ መጣችሁ፣ ደግሞ እኛ ያን ስላበረታታችሁ፣ አይዟችሁ በርቱ ስላላችሁ በጣም ነው በፈጣሪ ስም ማመሰግነው። እኔ የማስተላልፈው መልእክት እንግዲህ በሀገር ውስጥም በውጭ ላላችሁ ለምትረዱ ሰዎች ነው። እንግዲህ በሀገር ውስጥም በውጭም ላላችሁ እንግዲህ ከሰባት ስድስት አመት ጀምሮ ስፖንሰር ስታረጉ ዘር ሃይማኖት ሳትለዩ ቆይታችኋልና በዚህ ቦታ ላይ 450 ሰው በላይ ስፖንሰር ስናደርግ ለስድስት አመት ቆይተን አሁን ደግሞ ግማሽ በግማሹ እያቋረጣችሁ በተለያየ ችግር እዚህ ደርሰዋል። ግማሾቹ ወደ 200 ሰዎች እጃችን ላይ ያሉና እባካችሁ አሁንም በፈጣሪ ስም ነው የምለምናችሁ። ሰው የዘራውን ነው የሚያጭደው። እና እነዚህን የምታዩቸው የተለያየ ጉዳት ያለባቸው ነው። ስታያቸው ለብሰው አምረው ስታዩቸው ደህና ይመስላል፣ ቤታቸው ባዶ ነው። ምንም የላቸውም። በቃ ከአቅማቸው እኛ የደሃ ደሃዎችን በጣም መርጠን ነው እንግዲህ እዚህ ጋር የምታዩቸው እና በየወሩ የምትረዷቸው ሰዎች በውጭ ያላችሁ እባካችሁን እጃችሁን አሁንም እንዳታቋርጡባቸው፣ ባትችሉ ደግሞ ቤተሰብ ጓደኛችሁን እንድታስቀጥሉ፣ አንዳንድ ሰው እዛው እንዲቀጥሉላቸው እንድትተባበሩ ነው እስካሁን ስለረዳችሁት ከጎናችን ስለቆያችሁ ሁሉ በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ሁላችሁትም በስደት ያላችሁ እኛ የምናደርገው እዚህ የምታያቸው አረጋ ያሉ እናቶች አሉ፣ ጸሎት ነው። እዚህ ጋር ብዙ ሙስሊሞች አሉ፣ ክርስቲያኖች አሉእና ይጸልዩላችኋል። ጤናችሁን እንዲሰጧችሁ ከስደት በሰላም ሀገራችሁ ገብታችሁ ደግሞ በሰላም እንድትኖሩ ጸሎት ነው። ከእነሱ ጸሎት ከእናንተ ደግሞ ገንዘብ ነውና እርዳታችሁ እንዳይቋረጥ ለምናለው። ሰላም እላለሁ። ሰላም መኖሪያ ሀገር ከአሜሪካ ወይዘሮ አረጋሽ ሞገስን አለም ሀና ማርያም፣ መኖሪያ ሀገር ከዩኤስኤ ተማሪ ቃል ኪዳን ሻምበለን። ስትረጅልን ስለቆየሽና እናመሰግናለን። ከእናትየው መልእክት አለ። እሺ እህታችን አለም እስካሁን ስትረጂን የቆየሽው፣ በጣም እግዚአብሔር ይስጠልን። እስካሁን የነበረው በጣም ነው የማመሰግነው። ልጅም ተማሪ ናት። እኔም ብዙ የጤና ችግር አለብኝ፣ ሰርቼ ልጅም ማስተማር አልችልም። እሷም ተማሪ ናት። በተቻለሽ አቅም እርዳታሽ እንዳይቋረጥ አንቺ እንኳን ባትቺ፣ ጓደኛም ቤተሰብም ካለ እንድታስተላልፍልኝ በእግዚአብሔር ስም ጠይቃለሁ። ግን በጣም እስካሁን ያረግሽልን ነገር ሁሉ ፈጣሪ መድኃኔዓለም ውለታሽን ይክፈለን። ምንም እናደርገው የሚረዳንም ምንም ሰውም የለም። እናንተም አስቸግረን ነው። በጣም ነው የማመሰግነው። እውነት እግዚአብሔር አምላክ ከአንቺ ጋር ይሁን፣ ዛሬ ስላሴዎች ከአንቺ ጋር ይሁን። ብዙም ማውራት አልችልም የጤና ችግር ስላለብኝ ነው። ሰርቼም ብዬ የልጄ ምንም ማሟላትም አልችልም። አባቷም በህይወት የለም። በቃ ሁለታችንም ነን ምንኖረው። ሰርቼ ልጄ ማስተማር ስለማልችል ነው። አሁንም ጥናት ስላላት ነው ያልመጣችው። በጣም ነው ያረግሽልን ውለታ፣ ፈጣሪ አምላክ ሁለታችን ይክፈል ብዬ ነው ማመሰግነው።

ሰይፈ ገብርኤል መኖሪያ አገር ከዩኤስ ሕይወት መስፍን ስትረዳለን ስለቆየህ እናመሰግናለን። መልእክት አላት፦ ሰይፈ ገብርኤል፣ ስላደረግልኝ ነገር አመሰግናለሁ። የሕይወት መስፍን እናት ነኝ። ለወደፊቱም እርዳታ እንዳይቋረጥብኝ ላለሁ አመሰግናለሁ። እንግዳ ወርቅ ሀይለ ኢየሱስ መኖሪያ ሀገር ከዩኤስኤ ወይዘሮ አድና ለሙ ስትረዳለን ስለቆየ እናመሰግናለን። ከእርሳቸው መልእክት አለ። ሀይለ ኢየሱስ ልጄ ታንተ ሌላ እኔ ደካማ ነኝ፣ ታንተ ሌላ የሚረዳኝ የለም ደካማ ነኝ። እርዳኝ፣ ታቃህ ደግሞ ወደ ሌላ አዘዝልኝ። ጤና ይስጥህ። ለገሰ ኃይለ አብ መኖሪያ ሀገር ከስዊዘርላንድ ተማሪ ቁምላቸው ደሳለኝ ስትረዳለን ስለነበር እናመሰግናለን። ከልጅየው መልእክት አለ። ኃይለ አብ ትምህርትን ባንተ ነበር የምማረው። አሁን ከቻልክ ቀጠልልኝ፣ ካልቻልክ ለጓደኛ ትራንስፈር አድርግልኝ። አመሰግናለሁ።